ዘሪቱ ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ የበርካቶች መነጋገሪያ ሆናለች። በማህበራዊ ድረገጹ ማህበራዊ ድረገጹ ጠቅላላ በእሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻሉ። ይህንን ይህ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት ሊያራክሷት ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻለው። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ በወንጀል ውስጥ በማንኛውም ሁኔታ ውስጥ ይገኝ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ ያወከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካቶች ስለተነጋገሩበት ነው ስለ ማውራት ያስፈለገኝ እና ሁነኛ አጋጣሚ ነው። ስለ ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደለም። እውነትም ቢሆን የተናገርክበት መንገድ እና አላማ ነው ስም ማጥፋት የሚያደርገውም የማያደርገው። ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቅርና አሁን ስለሆነው ነገር እንኳ አንስተህ ሌላን ሰው ማዋረድ፣ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ሕግ መጣስ ስለ ወንጀል መሆን አለመሆን አይደለም ማወራው። ስለ ጠቅላላ ማህበረሰባዊ እሴቶቻችን ነው እያወራ ያለው። አንድ ሰው የሆነች ጉድፍ ሲገኝበት፣ ልክ ራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስህተት እንደማይሰራ ንጹህ ሰው ራሳችንን ቆጥረን ስህተት የተገኘበት ሰው ላይ ስንረባረቡ የዛን ሰው ቅስም ለመስበር የምንሄድበት እርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አራያ መሆን የማይችሉ ሰዎችን ከስህተታቸው ለመመለስ በታረመ አንደበት የሚደረግ ትችት ተገቢና ትክክል ነው፣ ግን ለተራ የለት ፍጆታችን የወሬ የቧልት ፍጆታችን የወሬ ሱሳችን ወይም ይሄ በማህበራዊ ድረ ገጽ የለመድነውን አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ ለፍጹም ተገቢ አይደለም። እሷ ይህንን ነገር ስትጽፈው ካለፈ ህይወቷ ሰዎች እንዲማሩ አስባል ይህንን ማድረጓ ትክክል የሚሆን አይሆንም ግን መልሶ የእሷ መነወሪያ የሚሆንበት ምንም ምክንያት አይታይም። እስኪ የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው ነገንስ የሚሻገረው? በተለይ እንዲህ አይነቱ ነገር በማህበራዊ ድረገጽ በሚፈጸምበት ጊዜ ነገሩ ከባድ ነው። በተለይ በኮምፒውተር አዋጃችን እንዲህ አይነት ነገር የበለጠ ያስቀጣል። ጠያቂ የለም እንጂ ሟጅስ ኖሮ ነው። በእርግጥ አንዳንድ ሰዎች ሴቭ ሄቨን ውስጥ ሆነው ማንም ስለማይደርስባቸው ማንም ስለማይጠይቃቸው የፈለጉትን ያሻቸውን እንደሚናገሩ ይታወቃል። ግን ይሄ ጉዳዩ የመካሰስ ጉዳይ አይደለም። እንዴት ነው አንድን ስህተት የምናርመው? እንዴት ነው እርስ በርሳችን የምንተያየው? እንደ ማህበረሰብ። እንግዲህ ውዴው ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ተወዳጇ ዘማሪት እህታችን ዘሪቱ ከበደን ያላለችውን አለች በማለት እሷን ለማሸማቀቅና ካለፈ ህይወቷ ጋር በማገናኘት እሷን ለመውቀስ የሚደረግ ነገር በእውነት ፍጹም ስህተት የሆነና ከኛ የሚጠበቅ አይደለም። ነገር ግን ደግሞ አንድ ማወቅ ያለብን ነገር ዘሪቱ ከበደ በፊት ካሳለፈችው የጨለማ ህይወት ወደሚያስደንቅ ብርሃን ወጥታ አሁን ላይ እሷ የበራላትን የወንጌል እውነት ለብዙዎች በመናገር ላይ የምትገኝ ብዙ ነብሳትን እየተናጠቀች ወደ እግዚአብሔር መንግስት እንዲመጡ ራሷን አስተዋጽኦ እያደረገች በዝማሬዎች እንደዚሁም ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ጌታን ኢየሱስ ኢየሱስን የሚሸቱን ጽሑፎችን በማካፈል የምናውቃት የተወደደች እህታችን ናት። ታዲያ ዘሪቱ ከበደ ባሳተመችው ና ከሶስት ወር በፊት በተለቀቀ ከልጅነት እስከ ልጁነት በሚለው መጽሐፏ እንኳን በግልጽ ለመናገር እንደፈለገችው ከርዕሱ ጀምሮ ልጅ ነበርኩኝ ምንም በማላቅበት ህይወት እንደዚህ አይነት ነገሮችን አሳልፍ ያለው ነገር ግን ልጁነት የሚለው ደግሞ በእግዚአብሔር ልጅ ወይም ደግሞ በኢየሱስ ክርስቶስ አምኜ ከዳንኩ በኋላ ያለው ህይወት ነው የሚልን ሀሳብ ነው እንግዲህ ለማጋራት የሞከረችው። ነገር ግን ብዙዎች ያለፈ ህይወቷን እንግዲህ በመተንተን ና እሷ ያላለችውን አለች በማለት እሷን ሊወቅሱ ሲሞክሩ ተመልክተናል። በፍጹም ገና ይሳካላቸው። ምክንያቱም እሷ ከጨለማ ህይወት አምልጣለች። አሁን የምድራዊ ህይወት ብቻ ሳይሆን ከዘላለማ ህይወት ተካፋይ የሆነች እህታችን ናት። እንደውም ካለፈ ህይወቷ ከእሷ መማርና እሷን አፕሪሼት ማድረግ ከዚህ ነገር ውስጥ የተናጠቀሽ ማን ነው ብለው መጠየቅ፣ ስለ ኢየሱስ ክርስቶስ ለማወቅ እድሉን እንዲያገኙ መንገድ የተከፈተላቸውን ነገር መመርመር ነበረባቸው እንጂ እሷን ስሟን ለማጥፋት የሄዱበት ርቀት በእውነት እጅግ ያሳዝናል። ነገር ግን ዘሪቱ ከበደ በበለጠ ቅባት በበለጠ ጸጋ እውቀት እየጨመረች ደግሞ ከእግዚአብሔር ቃል ጋር ያላትን ኢንቲሜሲ ወይም ደግሞ ቁርኝት እየጨመረች ለብዙዎች መዳን ምክንያት፣ ምልክት እንደምትሆን ደግሞ እኛም እርግጠኛ ነን። ምክንያቱም በዓለም ሳለን ብዙ ግፊያ፣ ብዙ ነገር የሌለበት ሲሆን ነገር ግን በክርስቶስ ኢየሱስ አምነን ከዳርም በኋላ እውነተኛውን ወንጌል መናገር ስንጀምር ሴጣን ይቃጠላል፣ ሴጣን ይቀናል፣ ሴጣን ያኮርፋል። እና ስለዚህ ደግሞ የተለያዩ ሰዎችን በማስነሳት ሊዋጋን ይሞክራል። ነገር ግን በፍጹም አይችልም። ዘሪቱ ከበደ እህታችን ገና ታበብ ያለሽ ገና ክብር ገና ሞገስ ላንቺ ይጨምራል የሚልን ሀሳብ በዚህ አጋጣሚ መስጠት እንፈልጋለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ውድ የሚዲያ ቤተሰቦች በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያላቸውን መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ እየተነ መምጣታችንን እንቀጥላለን እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚ አጋጣሚ እየጠየቅን እናንተም አምናችሁና ፈቅዳችሁ ከሀያ ሰባት ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም የእናንተን መንፈሳዊ ህይወት ያነጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ የተመምጣታችን እንቀጥላለን። ይህም ብትጨምሩ፣ ይህም ብትቀንሱ፣ ይህም ብታሻሽሉ እያላችሁ ደግሞ ሀሳብ እናስ ቤታችሁን ልማ ይለይን እያለን በሚቀጥለው ብሰማቸው ባልናቸው መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።